ኤፍራታ ከያፌት ጋር ኑሮዋን ቀጠለች። ተስማምታ ቀጠለች። ዞራ እንግዲህ ያፌትን እንደምትወደው እየገለጸችለት ባልና ሚስት ትክክለኛ ባልና ሚስት እንደሆኑና እንደምትወደው እየገለጸችለት ወደ ቢሮ ወስዶ ስራ እንዲያሰራት እና ቢሮ ለመስራት ከድርጅቱ ጋር ለመስራት ፍቃድ እንዲሰጣት እየጠየቀችው ነበር። እቤት መቀመጥ አልፈልግም፣ ሰራለሁ እያለችው ነበርና እሱ ደግሞ እንግዲህ ከስራውን እንድታቅበትና እንድትሰራ ፍቃድ ስላለው ስለማይፈቅድ አይ ከምትንገላች እቤት ተቀማጭ ወይም ደግሞ ሌላ የተሻለ ነገር ስሪ እያላት ነበር። አይ የነዛ ነው መስራት ምፈልገው እንዲሁም ናታንበቀ ነውለሁ እያለችው ነበር። እሱም ደግሞ እንደት ምናታ ነው የምትበቀየው ሲላት አይ እኔ እስከዛሬ ለሱ ብዙ መስዋዕት ከፈልኩኝ እና የኔ መስዋዕት መክፈል ለሱ ምንም አልታየውም። አሁን ግን እኔ ማን እንደሆንኩኝ እና በራሴ ቆሜ እንደምሄድ አሳየዋለሁ፣ እሱን እበቀለዋለሁ ብላ በሲስተም እንግዲህ ወደ ያፌት ድርጅት ወይም ደግሞ ወደ ስራው እንድትቀላቀል እየለመነችው ትገኛለች ማለት ነው። እንዲሁም ደግሞ ቢኒያም እንግዲህ ከ ጓደኛውን ጽዮን እንግዲህ ተቀምቷለ ካርታው አለች። ካርታው ሳይሆን ግን ያው ይሄ ፎቶ እና ቪዲዮ ይዞባት ነው እንደዚህ ያደረጋት ማለት ነው። ሳስበው ሳታስበው እንደዚህ ውስጥ ያገባችው ያው በእርግጥ እሷ ተወደዋለች። ነገር ግን ደግሞ ቢኒያም ብዙም የመዳፈር ባህሪ የለውም። ጽዮን ማኑ ስለሚያከብራት፣ ሁለተኛ ደግሞ ወንድሟ ጋር በጣም ጓደኛ ስለሆኑ ማለት ነውና እንግዲህ የአፌት ያክስቱ ልጅ በጣም ተሳፍቷት ነበር። የዳጊ ጓደኛ ነው፣ ደግሞ እሱና ዳጊ ነው ያገናኛቸው። ዳጊ ደግሞ ትልቅ መከራ ውስጥ ገብቷል። አሰላሙ አሌይኩም አረቱላይ ወረካት ወድን የተከበራችሁ ወድ ቤተሰቦች እንግትናችሁ ከኔጋሩ ሰላም። አልሐምዱላ ረቢልአለሚን እንግዲህ ኤፍራታ የአፌት አለቀቃትም። እሷም እንዳሰበችው አሁንም ነግራቶች እየጠኑባት ነው የመጡት ምንም አማራጭ እስከለላት ደረሰ። አሁን ምንድነው ሲስተሙ እየተጠቀመችው ወደ እሱ ድርጅት ገብታ ሊሰራ ና ነገራቶችን እዛ ሆና እንድታጠናቅ ወይም ደግሞ ፍላጎቷን እንድታሳካ ነው የፈለገችው ማለት ነው። እሱም ደግሞ ወደ ድርጅቱ እንድታ ይፈልግም፣ ነገር ግን ናተና ናታንበቀላለሁኝ እሱ በቃ እሱ እኔ ለእሱ መጽዋት እየከፈልኩ እሱ ግን ይኸው ጻጥቡ አለና፣ በቃ አሳየዋለሁኝ እያለች እንግዲህ በአስመሳይነት ወደ እሱ ድርጅት ለመሀል ማህደ ይወስናለች። ሰራልሁ እያለች ስራ ጀምራለሁ እያለች ነው ማለት ነው። ቢኒያም እንግዲህ ደግሞ ፎቶ ልኮለታል ማለት ነው። ሌላ ፎቶ ልኮለታል። የዳጊ ጓደኛ ነው። ዳጊ ነው እያገናኛቸው ያለው። ዳጊ መካከል ቦታ ሆኖ በጣም እዲያ ገብቷል። ለዚህ ጓደኛ ናዘይ እሱ ደግሞ የጓደኛው እንግዲህ ምንድን ነው ያደረገው ጽዮን ፎቶን በመጥፎ ሁኔታ አድርጎ ለዳግም ልኮባት አለ። እኔ የምልሽ ቦታ እየመጣሽ ካላገኘሽ ወይም ደግሞ እኔ እንዳልኩሽ ካልሆንሽ ይህን ፎቶ ለወንድምሽ ነው መልከው እያለ እያስፈራራት ትገኛል ማለት ነው። እሷም ድሞ ያን ማድረግ እንዳያደርግባት እያገኘች ባገኘችው ቁጥር ወደ ፍቅር እየሄደች እና እያሸነፋት መረጃ እያያዘባት ነው ማለት ነው። እንግዲህ ያንም ፎቶ እንግዲህ ወደ ቢኒያም ልኮታል ማለት ነው። ቢኒያም በጣም ነው የቀወ ሰው። ምክንያቱም ዳያገኝ ቁጭ አድርጎ ይህን ነገር ታውቃለህ፣ አንተን ያገናኛቸው ሸሽግኝ እያለ ሲያስደንቀው ነበር። ዳጌ ደግሞ በጣም ነው ያው ቢያገናኛቸውም ግን እንደዚህ ፈጠራ አልነበረም ማለት ነው። ያም ጓደኛው ነው በጣም ትልቅ መከራ ውስጥ ነው የገባው። ዳጌ እንግዲህ እንኳን እኔ እንደዚህ ላደርጋት አይደለም እጇን ለመያዝ ራሱ በጣም አከብራት አለሆኝ እያለ ነበር። በጣም የተሳጸተው ዳጌ ማን ነው ቢኒያም ማለት ነው። ከዚያ በኋላ እንግዲህ ምንድን ነው ያደረገው ቢኒያም? ስልክ እየደወለ ለፂዮን አታነሳለት። ማነሱ አደማ በጣም ተናዳለች በዚህኛው ልጅ። ከዚያ በኋላም ምንድን ነው ያደረገው ቤት ስትመጣ እንግዲህ እናታን የሆነ ዕቃ አምጪልኝ ሲላት፣ አይ እኔ ሥራ አለኝ ብለ ወደ ውጭ ወጣ። በጣም እየተናደደች ስልክ እየሞከረች፣ ብቻ መላ እየፈለገች ነበር። ቤዛም ደግሞ ነቅታባት፣ ምን ሆኖሽ ነው እያለ እየተከታተለቻት ነበር ማለት ነው። ቤዛ ሁን ላይ በጣም አርፋለች ማለት ነው። መልካምነቷ ደስ ይላል እንደዚህ ስትቀየር ቤዛ ማለት ነው። ከሁሉም ነገር ነፃ አርጋ አእምሮ ነፃ አርጋ አረፍት እያደረገች ነው። ከዚያ በኋላ እንግዲህ ምንድነው ያደረገችው ጽዮን ውጭ ላይ ሆና ሜሴጅ እየላከላታል ማለት ነው። ቢኒያም እንግዲህ እንደዚህ የለከሽ ሴት መሆንሽን አላቅም ነበር። ካንደች ያለ ሴት ጋር መሆኔን አፈርኩኝ በራሴ እያለ በጣም ልብ የሚሰብር እንግዲህ ሜሴጅ ሲልክላት እሷ ግን ካሁን በኋላ እንኳን አይደለም የምታገኘኝ፣ አይንሽን ላይ አልፈልግም። ራይ ወንዶች ወንዶች እኮ ሲቀኑ ከባድ ነው። ሴትም የቀና አንድ ጊዜ እርምጃ ውስጥ ያደጋሉ አይደል እና እንደዛ እያላት ነበር። በእርግጥ በጣም መጥፎ መጥፎስን ያልተሰራው ቢኒያም እንግዲህ ለፂዮን በጣም ብዙ ደክመዋል። በአመማት ሰዓት ብዙ ነገር አድርጎላታል። ያው እሷም ይሄንኛው ልጅ ደግሞ ወንድሟ የሆነ ነገር እንዳይሰማባት ብላ ነው። አሁን ላይ ይሄ ፎቶ እና ቪዲዮ የሚያመጣው ጣጣ የለም፣ በዛ እያስፈራራ ነው። ብዛ ያደርጋ ማለት ነው እንጂ ቢኒያምን ተወደዋለች። እንደዛ ሲላት እንግዲህ ሲሆን አበደች ማለት ነው። በጣም ቀወሰች። ይህን እንግዲህ ብቻዋን በጣም ስትናደስ፣ ቤዛ ብቅ ብላ ምን ሆነሽ ነው ስትላት ገብታ ክላሷ እንግዲህ ቆልፋ በጣም ራሷ እንትን እያለች ነበር ማለት ነው። እየወቀሰች ነበር። ቤዛን በማረጋጋት ሞከረች። ነገር ግን ውጭ ብላ ቢኒያም እንግዲህ ውስጥ የሆንን በቃ ከንቦራ ግንኙነታችን አብቅቷል። እኔው እና አንቺ አይደለን የተገናኘ ነው። ስለዚህ እኔና አንቹ በዚህ ጋ እናቆማለን ግንኙነታችን ብሎ እንግዲህ የመጨረሻ እንትን ላይ የሰጣት ማለት ነው። እሷም ደግሞ እንደዚህ እንዴት ያደርጋል? በጣም ተናደለች ሲሆን እናታም እንግዲህ እና ያ ፊት ያገቷቸውን ወይም ያ ፊት ሰዎች ያገቷት ልጅ ሀይሉ አስፈጥቷል። እሱም ጓደኛ እንግዲህ ፈጥሯል ማለት ነው። ልጅቷም ደግሞ ይታገኛለ ከእነሱ ነው እያለች የፈራች ነበር የታገተችው። ግን ጓደኛ ሆነዋለ ማለት ነው። እንግዲህ ስራም እንደሚፈልግለት እና እናቷ እንደምትፈልግለት እሷን ጋር ጓደኛ እንደሚሆኑ ናታም ተመካክሮ ነው ምሳል እንግዲህ። በስተ መጨረሻ እንግዲህ የፍራታ እና ናታ ሊለያዩ ነው ማለት ነው። ናታን ሌላ ጓደኛ ከያዘ የፍራታ ጭራሽ ሊለያዩ እንደሆነ አላቅም። በስተመጨረሻ ዳጊ እንግዲህ በጣም ነው የተናደደው። እንዴት አድርጊ እንድማስተካከል እያለ በጣም ይያለ በጣም እንትን ብሎ አለ። በጣም አስቧል ማለት ነው የዳጊን የ ሲሆንና እንግዲህ፣ የጓደኛው ግን በጣም ማለት በጣም ከባድ ነው እንግዲህ አጎቱን ና አጎቱ የአጎቱን ጓደኛ ነው ወደ ጓደኛው አገናኝቶ እንደዚህ ያደረገው ማለት ነው። በጣም ነው ያሰበው ከዚያ በኋላ እንግዲህ እናቱ ብቅ ብላ አንድ እንዲ ፍንጭ ነገር ስትሰማበት ምን ሆነህ ነው ፍቅር ያዘ እንደ እያለች እያስደነቀች ነበር ማለት ነው። የምንድን ፍቅር ነው እያለስ ደግሞ እያላት ነበር። ምንም አሁን እያለ እየዘጋ ነበር። ያው እንደ ያለ ነው ቦታ አትገኝም፣ ቤተሰቦች ጠንክራሽ ስሩ ጠንክራሽ ተማሩ ነው የሚሆንና እንደዚህ ያለ ቦታ አትገኝናም ብለው ነበር እና እኔ ምንም አይነት ፍቅር ውስጥ አልገባሁም እያላት ነበር። እንዴስን በፍቅር ብቻ ዳግን እንግዲህ ለእናቱ እንደምንባስ አሳምኗታል። ለምሳሌ የህት የፍራታ ትዳር ምን ላይ እንደሆነች ደስተኛ እንደሆነች ደስተኛ እንዳልሆነች አሳስበኛል። ብዙ ነገር አለ፣ እኛ ከሰው በላይ ብዙ የሚያሳስበኝ ነገር አለ እያላት ነበር። እንዲሁም ደግሞ ስራ እንድትሰራ እየነገረች ነበር። በፊት ቤት ሰራተኛ ሆን ለልጅ ብለሽ፣ አሁን ደግሞ ዝቅ ብለሽ እንደዚ የምትሰሪው ለምንድን ነው እያላት ነበር። እናቱ እንግዲህ ተመቀመጥ ሰራለሁኝ ዝቅ ብሎ የሰራ ከፍ ይላል እያለች እያስተማረች ነበርና አሁን እንግዲህ ሁለታችን ጠንክረን ሰርተን ብዙ የጥሩ ቢዝነስ ባለቤት እንሆናለን እየተባባሉ ነበር፣ ገነት ከዲያኒ ጋር ከልጇ ጋር ማለት ነው። እንዲሁም ደግሞ እንግዲህ ጽወን ሉሌት ጋር በጣም ተጣልተዋለ በመርዝ ባለፈው መረዛት ነበር። ሉሊትም ደግሞ ጽወ እንደመረዘቻት ሐኪም ቤት አረጋግጣለች ማለት ነው። ቀጣይ እንግዲህ ፍራታምን ላይ እንድስራ እንደሆነች